አንቺ ጋር ቪዲዮ እንደሚሰራ ከመጀመሪያውም አላወቅኩም ነበር። በቃ ኖሮ ማለት ሲጀመር አልከውም ማለት ቪዲዮ እንደዚህ እንደሚሰራ በቃ እና ደግሞ ያን ቪዲዮ ባየሁት ቁጥር በጣም እየተናደድኩ ከመናደድ አልፎ እየቀናው ነው። ይሄን አንቺ ጓደኛሞች እና እሷ ፍቅረኛ ነች። የባለፈው ቪዲዮ አይታ ደብሯታል እና እንድታጠፊ ፍልቅ ምንድን እንድታጠፊ ፍልቅ ነው። አላጠፋም ለምንድን ነው የማጠፋው አንቺ ስላልሽኝ ነው እንደ እማ አጠፋው የእዛኔ እኮ ፍቅረኛሽ ከሆነ መጀመሪያ ከአንቺ ጋር ተነጋግሮ ነበር ቪዲዮ መስራት የነበረበት እንደ ፍቅረኛ የሚያይሽ ከሆነ ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ እኛ አለን እግዚአብሔር ይመስገን ሁላችሁም በያላችሁበት ሰላም ፍቅር ለእናንተ ይሁን እያል ዛሬም በአዲስ ቪዲዮ ባበደ ባበደ ባበደ ቪዲዮ ወደ እናንተ መጥተናል። ያው ከዛ በፊት ሁላችሁም ቃላችሁን እየፈጸማችሁ ቤተሰብ አራት ቪዲዮ ሊሞላ ነው መቶ አምሳ ሺህ ሳንገባ ስለዚህ ሁላችሁም ከመጀመራችሁ በፊት ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጉዞ ወደ መቶ አምሳ ሺህ እንግባ ማለት ነው እና ዛሬ ሁለት ይህን ብራዘርን እንኳን ታቁታላችሁ፣ ሳሚሻን ታቋታላችሁ። በቀደም መታቀውጠው ነበረ ምናምን እዚህ ጋር ደግሞ ቪክቶሪ ትባላለች። እና ዛሬ ሁለቱን ይዣቸው መጥቻለሁ ማለት ነው ወደ እናንተ። ለምን እንዲህ በአዲስ በአዲስ ሰው ቶሎ ቶሎ እየመጣ ነው ምናምን እያላችሁ ይሆናል። ዛሬ የምሬን ነው ምላችሁ የማጠብቁት፣ በቃ ከመጀመሪያው እስከ መጨረሻው በሳቅ ድክም የምትሉበትን ያበደ ቪዲዮ ወደ እናንተ ለማድረስ ከች ብለናል ማለት ነው። ከዛ በፊት ግን እስኪ ትንሽ ገና ስለሆኑ ከዚህ በፊት ምናምን ቪዲዮም ሰርተው ስለማያውቁ ሰላም ይበሏችሁና ትንሽ ተዋወቁ ከእናንተ ጋር ሰላም በላችሁ። ዝም ብለ ሰላም እንዴት ናችሁ ምናምን በላችሁ። ሰላም ሰላም ፋሚሊ እንዴት ናችሁ? ሁሉ ሰላም አለ። እግዚአብሔር ይመስገን። እንግዲህ በቃ ለመጀመሪያ ጊዜ በቀደም ነበር የሰራው ና እንዲህ ነበር ቤተሰብ፣ ምናምን አላዩም ቪዲዮን። አክቲንግ እንዴት ነው አልተባልሽም? አሪፍ ነው ሰባሉ ብዙ አይደለም ግን ኧረ አሪፍ ነው። በጣም በጣም አሪፍ ነው። ለመጀመሪያ ጊዜ በነገራችን ላይ በቀደም የሰራው እና እኔ በእኔ በእኔ እይታ አሪፍ ነው ነው እየመረኝ ነው የሚል እየቀለድኩ ምናምን ሳይሆን አሪፍ ነው። ሰላም ሰላም ቤተሰብ እንዴት ናችሁ? እሷም ለመጀመሪያ ጊዜ ነው እና በቃ ችግር የለም እና ዛሬ እንዴት ይዛቸው መጣ፣ በምን ጉዳይ ነው የመጣው? እያላችሁ ውስጣችሁን እያብሰለሰላችሁ ነ ዛሬ የምሬ ነው ምላችሁ፣ ነግሬያችሁ ነው ፕራንክ የምናደርጋት ሄለን፣ እንዲሁ ነግሪያችሁ ማለት ነው። በቀደም አይታችኋል፣ ሳሚ ሻጋ ሆነው እንዴት እኔን አዛ እንዳደረጉ። ከዛ እኔ ወንድማችሁ ደግሞ ለምን ሳሚ አወራሁት እሱን መሻለኝ ምናምን ተመካከር ምናምን፣ ከዛ ቪክቶሪን አስቸገርኳትና ተባበሩኝ፣ በቃ ዛሬ ሄደንም ማጨለል አለብን ብዬ ቁርጭ የተነሳው እነሱም አላሳፈሩኝም፣ በአንድ አፍ ነበር እሺ ያሉኝ። እና በነገራችን ላይ ለፍራንኩ ስለተባበራችሁኝ አመሰግናለሁ። እና ፍራንኩ ምንድነው ካላችሁ በቀደም ከሳሚ ጋር ሆነው አይታችኋል። እኔ የምሬኝ ነው ምላችሁ በጣም ግራ ገብቶኝ ነበረ። እንዴ! እንዴት ሰው በአንድ ቀን ተመቼም ብሎ እንደዚ ይጋተታል? ስልክን ምናምን ስትላ እኔ ደነገጥኩኝ ማለት ነው እንዴ በመሃልም በቃ ሆን የፍቅር መቀስ እንዳሉን እያልኩም መውጣት ጀመርኩ ምናምን። ግን ብቻ ይመቻት ሄለን። ዋጋዬን የሰጠችኝ ዛሬ ዋጋዋን እሰጣታለሁ። ዛሬ ምን እናደርጋታለን ስትመጣ። ቪክቶሪ እንግዲህ የሳሚ ፍቅረኛ ነች እና የበቀደውን ቪዲዮ አይታው እንዳልተመቻት ምቾት እንደነሳት በቃ አላ እንዴት ከኔ ፍቅረኛ ጋር እንደዚህ አይነት ቪዲዮ ትሰሪያለች? ብላ ቪክቶሪ ትጮባታለች ነው ምላችሁ። በቃ እንዴት ለማንኛውም አሁን ቪዲዮ አጥፊልኝ ምናምን አይነት ነገር ነው የምትያት ተረድተሽኝ? ያላ ሳሚ ደግሞ በቃ እኔ እንደዛ አልመሰለኝም፣ የሚደብራት አልመሰለኝም ነበረ። ከእሷ በላይማ እኔ ማን አለኝ? እሷ እንዲከፋት አልፈልግም። ስለዚህ ቪዲዮን አጥፊልን በትህትና፣ እምቢ ካልሽ ሌላ እርምጃ ቢሆን ወስዳለሁ፣ ምናምን ብለው ጓ ነው ምትለው እ? እኔም ደግሞ እንደማችሁ ምን እላለሁ? አጥፋ አጥፊ አጥፊ፣ የሰው ቪዲዮ ነው አጥፊ። በቃ እንዴ የሰው ትዳር ልበትኝ ነው እንዴ? ምን ማለት ነው? አንብይ አንብይ እንቀባውጠዋለን። የምሬ ነው ምላች። ሄለን ጭራሽ አጠብቅም፣ ጓደኛዋም ስለሆነ ብዙ ነገሮችን ስለሚያወሩ ምናምን እንትን የምትል አይመስለኝም። ላይ ካለ የሆነ የምትጠብቅ አይመስለኝም እና ትምጣና ዛሬ ዋጋዋን ነው ምንሰጣት። እናንተ ግን እስከ መጨረሻው በመከታተል አብሮነታችሁን አሳዩን። የምታደርጉት ነገር ግን የምርኝ ነው የምላችሁ። ከልብ በጣም እናመሰግናለን። እግዚአብሔር ያክብርልን። ሰላም ፍቅር ለእናንተ ይሁን። እንጠብቃታለን ማለት ነው ሄለንን። ይመቻችሁ። እንዴት ናችሁ? አንደናችሁ? ሁላ ቤተሰብ ሰላም ሰላም ሰላም። እንዴት ናችሁ? ደህና የተከበራችሁ ቤተሰቦቻችን ደህና ናችሁ? እንዴት ናችሁ? እኛ አለን ይመስገን፣ ደህና ነን። እናንተም እንግዲህ በያላችሁበት ሰላም፣ ጤና፣ ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ አለሁኝ። ይመስገን ሁሉ ሰላም ነው ኧረ እኛ ጋር አንቺ ጋር ነው ሰላም የሌለው ወይ? አንቺ ስትመጪ ነው ሰላም የምናጣው እንጂ እኮ እኛ ኖርማል ነው። እኔ አይ አይ ብዙ ስለማወራ ወሬ ብቻ እኮ ቢሆን ኖርማል ነው። ሰላም ተነሻለሽ። አይ አይ ዛሬ ለምንድን ተቀልሽ? በጣም ሁለቱ አስጨንቆ ነው ያገኘዋቸው። የምሬን በጣም አስጨንቆ ይ ማለት ነው። ሲደውልሽ አታነሽ መሰለኝ። እኔ አልተመቸኝ ነበር። ላይመችሽ ይችላል፣ ግን እሱም እሷም በተለያየ ስልክ እየደወሉልሽ ነበር፣ አንቺ ማንሳት አልቻልሽም። ስለዚህ እነሱ እኔን እያስጨነቁ ነበር። ሄለን አሁን በስነ ስርዓት እንድታዳምጭኝ እፈልጋለሁ። ገባሽ እኮ። እኔ ስራ ላይ ስለነበርኩ ስላልተመቸኝ አላነሳሁም እና በኋላ መልሽ እደውልልሃለሁ ብዬ ነበር። ከዛ እሱ ደውሎ ስጠረኝ ወደዚህ መጣ እኮ። አሁን ነው የምልሽ። በቃ ባጭሩ እነሱ ሊያወሩሽ የሚፈልጉት ነገር አለ። በስነ ስርዓት አዳምጫቸው። ምቾት ያልሰጣቸው የደበራቸው ነገር አለ። ገባሻ እኮ ግን ከዛ በፊት ሰው ሲደውልልሽ ልልሽ አንስተሽ ምንድነው፣ እንዴት ነው የፈለገ ላይመችሽ ይችላል። ያ ሰው እኮ በጣም ፈልጎሽ ነው የሚደውለው፣ አይደለ? አንስተሽ ማለት ነው። ካልተመቸኝ ሲደውል ከመጭቶች ማ እሱ ሲደውልልሽ። አዎ እሱ ሲደውልልኝ ልኝ ማ አነ ሲለኝ ተመችቶኝ አነሳው፣ መጣው ልደውልለት ነበር። በቃ እሱ ጋር ሊሄድና ከዛ ደውላለሁ ብዬ መጣው። ምክንያቱም ምኔና እሱ ጋር ምንም አስቸኳይ የሚባል ነገር የለም። በኋላም ነገም ብደውልለት መገናኘት ስለምንችል ማለት ነው። አሁን ችግር የለውም ስላለፈ ነገር እንደሚከራከር አይደለም እዚህ የመጣሁት ኤኒዌይ ሳሚ እምትላት አይደለም ግን በደንብ ንገሯቸው ማለት የተሰማችሁን ነገር ንገራት ችግር አለ ሄለን አንቺ ባለሽበት እኮ ሰላም የለም ችግር ነው ማለት እኔ ባለውበት ነው ችግርና ሰላም ማለት ችግር የበዛው ምንድን ነው ችግሩ እኮ ችግሩ ልሰሚ አይደል እንዴ? እኔ እኔ ራሴ አሁን በአንቺ ምክንያት ሌላ አንድ ቀን ካስተዋወቅ ሰው ጋር መጥተህ ችግር ምናምን ማለት እኮ አንተም አትችልም። ምክንያቱም ማለት ነው አንቺ ስልክ ስትዘጊ ችግሮቹ ሁሉ እኔ ላይ የመጡ ስለሆነ ነው። ገባሻ መዝጋት ማለት እኮ እኔ አልዘጋሁም፣ አልተመቸኝም፣ አላነሳሁም። ከዛ አንተ ደወልክና አንቺም ያው ነው ያንተንም ማንሳት አልነበረብኝም። አንቺ አላነሳ ስትይ ሌሎቹ የሚያውቁት እኔን ነው እኔ ጋር ነው የሚደውሉት። እየተረበሽ አንድ ቀን እኔ እየተረበሽ አይደለም። አንድ ቀን ነው አንድ ያስተዋወቅኩ ፕራንክ ላረግ አመጣውት ጓደኛዬ ነው አመጣውት። ከዛ ፕራንክ አረግኩ ሄደ። ከዛ ካንተ ህይወት ጋር ምን ያገናኛል? የኔ እናት ስልኪላ ሰው እሺ እንኪዩ ሲንት እኔ ደውሉ እዚህ ብሎክ ማረግ ትችላለህ። ያም ደው ብሎክ ማረገው ነኝ እንዴ? እሺ ምንድነው? ለማንኛውም አሁን አዳምጫቸው። ሳምና ቪክቶሪ መገናኘት የነበረብን ከሱ ጋር በእንደዚህ አይነት መንገድ አልነበረም። እሺ ነገር ቪክቶሪ ሐሳባችሁና ንገረት ማለት የተሰማን ነገር ምናምን በደንብ አስረዶት፣ እየጠበኩ ነው እንጂ ጓደኛሞች እና እሷ ፍቅረኛሞች። የባለፈው ቪዲዮ አይተህ አደብሯታል፣ እና እንድታጠፍ ፈልጎ ምንድን እንድታጠፍ ፈልጎ ነው እየነገርኳት ምንቆ አልገባኝም ማለት ምን ማለት ነው? ማለት እንግዲህ ፍቅረኛው ስለሆንኩ ያ ቪዲዮ ስለደበረኝ እንድታጠፊ ነው የምፈልገው። መጀመሪያ በመጀመሪያ እኔ እሺ፣ ታራጋኪ ይፈጠራል። በመጀመሪያ እኔ ፍቅረኛ እንዳለ አላውቅም። ምን ልሎት እኮ ለአንቺ ማሳወቅ አይጠበቅበት የግልዮት ሊኖር እኮ ይችላል አ? እኔ የግልዮት አይኖረው አላልኩም እኮ መብቱ ነው። ግን ማሳወቅ አይጠበቅበትም ነው። እኔ እዚህ ጋር እያሉሻለሁ። እሺ ማሳወቅ ላይ አይጠበቅበት ይችላል፣ ግን ጓደኛ ስለሆነና ነገራቶችን ስለምናወራ ጀምር። ፍቅረኛ ካለው ጓደኛ አያስፈልግም? የሴት ጓደኛ ጭራሽ እንዲኖር አልፈልግም። ስለ በፊቱ ነው ስለሆኑ፣ አይደለም እያወራሁሽ ያለሁት እኔ ስለ ቀደመው ነገር። እኔ ፍቅረኛ እንዳለው አላውቅም ነበር። ሲቀጥል ላይ ደግሞ ቪዲዮውን ሲሰራ ተስማምተን አውርተን ፕራንክ ልናደርግ ነው ሰውን ብዬ አውርቼው እሺ በቃ እንደዚህ ፕራንክ ልናደርግ ነበር ብዬ አይደለ እየሰራ ነው። ግን እሷ የሚደብራት አልመሰለኝም። ደግሞ እሷ ይደብራት አልፈልግም። እና ምክንያቱም አንድ ሰው ውሳኔ ሲወስን ይሄ ነገር ምን ያመጣብኛል እንደዚህ አይነት ነገር ያመጣብኛል ወይ ብሎ አስቦ ነው መስራት ያለበት። ስለዚህ እኔ መጀመሪያ ሌክ እንደምቀርበው ሰው ሄጄ እንደዚህ አይነት የጓደኛዬን ፕራንክ ልናደርገው ነበር እና ፕራንክ ልናደርገው ነው መችሃል ስለው አንቺ እንዳለሽ ከረሳሽ እንግዲህ እኔ ምንም ማድረግ አልችልም። በዚህ ደረጃ እንዲብራት ብዬሽ አላሰብኩም እና አጥሽ ሄለን፣ እኔ አላጠፋም ማለት አይደለም አላጠፋም አይባልም እኮ የለም። አይደለም በአንቺ ምክንያት እነዚህ ሁለት ልጆች መለየት አለባቸው ነው እያልሽ ያለሽው? ታዲያ እንደዛ ካልሆነ ምቾት የሚነሳቸውን ነገር አጥፊላችሁ በቃ፣ ሲጀምር ማለት ነው። በአንድ ቪዲዮ የሚቋረጥ ፍቅር ከሆነ ከዚህ በፊትም ፍቅር ነበር ብዬ አላስብም። የሚቅርታ አርጉ ድነበር አይደለም። ስለዚህ ጉዳይ ያገባት ም እኮ ቪክቶሪ፣ ዝም እያላችኋት ነው ስለዚህ ጉዳይ እኮ እሷ ያገባት ታዲያ። እኮ በቃ እናንተ የራሳችሁ ፍቅር አላችሁ አይደል? የናንተ ፍቅር ለእሷ መናገር አለባችሁ እንዴ? ግዴታ የለብኝም። ስለዚህ ያለውን ነገር አስጠፏት በቃ። አይደለም ጆሲ፣ ምንድን ነው አንተ የምታሽቃብጠው? እኔ እያሽቃበጥኩኝ ወይም እነሱን ማወቅ አለማወቅ ሳይሆን እኔ በእነሱ በአንቺ ምክንያት እነሱን ጋር እየደወሉ ሰላም ማጣት ስለሌለብኝ ቪዲዮን ታጠፊዋለች። አልዘጋም ብዙ ፈልገው ስልክ አለኛል። አላጠፋም። ለምን ደግሞ አላጠፋ? ተቃለ የሆነ ሰው መጥቶ ይሄ እንትን እቃቃ ጫወት አይደለም። የሆነ ሰው መጥቶ ከዩቲዩብሽ ላይ የሆነ ቪዲዮ አጥፊ ሲለኝ ላጠፋ አልችልም። ለምን ደግሞ ያንን ነገር አምኖበት እና አስቦ ነው የሰራው። ገባ። በግድ አይደለም ያንን ነገር የሰራው። ስለዚህ እኔ ደግሞ ላጠፋ አልችልም። ሲቀጥል ላይ ደግሞ የእናንተ ፍቅር እና የእናንተ ምናምን ላይ ይሄ ምንም ተጽዕኖ የሚያደርግ ነገር አይደለም። ገብቶሻል? እሺ፣ በጸባይ ነው ታዲያ። ልደበድብኝ ነው? አሞክሪኝ አይሻልሽ ሞክሪ ምናምን ምን ማለት ነው? በጣም ባለ ጉልበት ነኝ አልሽ፣ በኋላ አይሻልም። በጣም በጣም ባለ ጉልበት ነኝ አልሽ ሄለን። ጉልበት አለኝ። ሰው ልጅ በጉልበቱ አይተማመን። ኃይል እግዚአብሔር ነው። እንደዚህ ብለሽ አትመኝ። ቀልዳለች እንዴ? በጉልበቴ አይተማመንም እንዴ? ኃይል እግዚአብሔር ነው ምናምን አትበል እኮ አንተ። እዚህ ጋር እያሽቃበጥክ ነው። አንድ ቀን ላወቅ ሰው ፍቅረኝነታችሁ፣ ጓደኝነታችሁ እዚህ ጋር ማውራት የምፈልገው ነገር አለ ማለት። ደህና ነህ ግን ማለት አንተ ግን ደህና አይመስለኝም ማለት ደህና ነህ ያልኩ እንደዚህ አይነት ሰው ሆነ ምናምን አይደለም። ዛሬ እንደዚህ ስትቀያየር የአንቺ መድረቅ ነው ይገርም አይደለም ሲጀመር ማለት ነው ሰላም ከነሳው ካልተመቾ ማጥፋት አለብሽ በቃ ይሄን ይሄን ሁሉ ለመጨቃጨቃ አይጠበቅብሽም እኮ ሴት የላከው ሞት አይፈራም ሆኖበት ነው እንጂ እሱ እንደዚህ አይነት ባህሪ የለውም ሲጀመር እኔ በደንብ ነው ማውቀው ደምዝ እንትማትዩ በቃ አሁን በጸባይ ነው እስካሁን እየዋረን ሽኔበራ አላጠፋም። አላጠፋም። ለምንድን ነው የማጠፋው? አንቺ ስላልሽኝ ነው እንደማጠፋው። የዛ እኮ ፍቅረኛሽ ከሆነ መጀመሪያ ከአንቺ ጋር ተነጋግሮ ነበር ቪዲዮ መስራት የነበረበት እንደ ፍቅረኛ ከሆነ ረስቲ እስቲ ሞከሪኛ አታ አለብሽ አታ አለብሽ። ካልሆነ በጣም እየደረክሽ ነው። እናንተ ናችሁ ሲጀመር የሆነ ነገር ብላችሁት ነው እንጂ እሱ እንደዚህ እንዳልሆነ አንቺ ባህሪ

እሱ ሲጀመር የምሬን ነው የምልህ። ጆሴን አንድ ነገር ልንገርህ፣ አንደኛ የአንተ ማሽቃበጥ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ሁለተኛ ላይ ደግሞ አስገድዳው ነው እንጂ እንደዚህ አይነት ሰው አይደለም፣ በቃ አይደለም። እዚህ ፈጠራ መሰለኝም፣ ቆ አይደለም ፍቅረኛሽ፣ እሱ አንተ ፍቅረኛ እሷ ናት። እቺ ነጭ ምክንያት ምንድን ነው መሰለህ፣ አንድ ሰው የሆነ ነገር ሲያደርግ

እሺ እኮ በፀባይ ጠይቂኝ እና እንደዚህ አጥፊ ምናም ብለሽኝ፣ ያላጠፋልሽ አይ፣ ነው በፀባይ እኮ አይደለም ጠይቂኝ ቪዲዮ ይሄንን ቪዲዮ ይሄንን ቪዲዮ ታጠፊልኛለሽ ወይ? ምክንያቱም ደግሞ እንደዚህ እንደዚህ ስለሆነ ምክ ከነ ምክንያቱ ከነገርሽ ላጠፋልሽ እችላለሁ። ይሄ የሆነ እንትን እንደማለት ጭቃ እንደማውቃት አይደለም። እሺ አኩ ሰሚቆ ተረጋጊ፣ አትቆጪ ምናምን። እንዲጥፋተኛ ጥፋተኛ ነው። ስጥራ ደሞ እንደ ጥፋተኛ አይደለሁም። ዝም በል ጆሲ፣ አንተ ደግሞ አታሽቃብጥ። እዚህ ጋር ማለት ነው አራማሽቃብጥ ያ ምን ማሽቃብጥ ነው የምታወሪው አልገባኝም። እንዴ እነሱ ባንቺ ምክንያት እነሱ መለየት አለባቸው እንዴ? እኮ በአንድ አይደለም ተራጥፊላችሁ በቃ ምንም እኮ እንደዚህ ገተተ ቪዲዮ የሚለያዩ ከሆነ ሲጀመር ቢለያዩ ነው የሚሻላቸው ታቃለ እኮ እኔ አሁን ስለ አንድ ቪዲዮ አይደለም ማወራው። ጠይቂኝ፣ በስነ ስርዓት በስነ ስርዓት ከነ ምክንያቱ ንገሪኝ። እንደዚህ አይነት ችግር ይፈጥርብኛል። ሰው ነህ ግን፣ አንተ ምንድን እዚህ አስመሰል ሆንክ? ስለምን ማስመሰል ነው የምትወደው? አልገባኝም። እኔ ሰዎች በአንቺ ምክንያት ሲፋቱ አንቺ እራሱ ሰላም ይሰጥሻል? ተቋል ወይ ከዚህ በፊት ትተዋወቃለች ወይም የምትተዋወቁ ከሆነ ደውሎ ብዙ ነገር ብለውኛል። አንድ ነገር ልንገር፣ ዩቲውብ ላይ ቪዲዮ ማጥፋት የሆነ ዕቃ ዕቃ ጨዋታ እንደመጫወት አይደለም። ገባ ብዙ ነገር ነው የሚያደርገው። ይቻላል። ገባ ከገባው ማለት ነው። ስለዚህ አሁን ምክንያቱም በስነ ስርዓት ታስረደኝ። ከፈለገሽ እኮ ስም አንቺ ተረጋጊና፣ እኮ እሷ እኮ እዚህ ጋር ንግግርሽ ነው። አንተ ማንም ሰው አሁን ቪዲዮ ጠፋ ኖረ አንድ ነገር

በእንደዚህ አይነት ምክንያት እኔን ይጎዳኛል ትበለኝና ከዚያም በኋላ ግን አንተንም ማንንም ሰው አላገኝም። እኔን ምንድን ነው አልገባኝም። እኔን ማግኘት ላለማገናኘት ምን አገናኝ? ኧረ በጣም አሽቃባጭ ነው በጣም ማለት ነው። አንቺ እንደዚህ እንዳትይ ሁለተኛ፣ ዝም በል ኮርቲ፣ እንደዚህ እንዳትይ እልሃለሁ። ለምን አል ይሄ? ምክንያቱም ለአንቺ የማይጠቅመውን ነገር ነው እንጂ የተናገርኩት እኮ እኔ ሌላ ነገር አላወራሁም። ገባሻል? በአንቺ ምክንያት ፍቅረኛ ሞ ተለያዩ ሲባል ለራ እንዳልኩ አልነገርከኝም። ነግራኛል። ለመን ነግርሻሉ? እንዳነግራት አስላሉ በቃ አያ ስለዚህ ጓደኝነታ ጓደኝነትን ለነሱ እንጂ ለእኔ አይደለም። ታውራ ምክንያቱም ታውራ ያልፈለገችው ምንድነው ማውራት ነው ያልፈለገችውእ ምክንያቱም ሳት ነው ምክንያቱም ነው። ከአንቺ ጋር ቪዲዮ እንደሚሰራ ከመጀመሪያው አላወቅኩም ነበር። በቃ ኖሮ ማለት ሲጀመር አልከውም ማለት ቪዲዮ እንደዚህ እንደሚሰራ በቃ እና ደግሞ ያን ቪዲዮ ባየሁት ቁጥር በጣም እየተናደድኩ ከመናደድ አልፎ እየቀናው ነው እውነት ለመናገር። እና ጓደኞች የሚያዩ እየነገሩኝ ነው እና ከጓደኞች ደግሞ እንደዚህ ነገር አልፈልግም እንዲሉ ሽ ጠ ጠቅኛ ለሽበቃ ከዚህ በላይ ምን ትበለሽ? እየቀናው ነው፣ የሚያስቀና ቪዲዮ ነው ግን የሰራ ነው እናንተ

እንዴ እኩሻት አጥፊላቸው። አንተ ስላልከኝ አይደለም ማጠፋው። አንተ እንደዚህ ካልከኝ እሺ። እኔ አላልኩሽም፣ አጥፊላቸው በቃ ዋናው ፖይንቱን ክል መለመን አልገባኝም ግቢነት አጥፊላቸው። በአንቺ ምክንያት የወለ ሰው ህይወት መበጥበጥ አለበት እንዴ? አዎ ያው ከፈለክ እራሱ አጥፎ፣ ምንድን ነው የምትቆጪው? አልገባኝም። እንደ ነገር አይደለም ቪዲዮ ነው የጠፋው አይደል? ምንድን ነው እንደዚህ እንደዚህ አደረገች? በጣም ሌላ ነገር ካለሽ ሌላ ነገር ሴትዮ አላችሁ ነው ነው ሌላ ነገር አልገባኝም። ቪክቶሪ ምንድን ነው ያለን? በእናትሽ ጓደኛዬ ነው ቤስት ጓደኛዬ ነው። እንደዚህ አይነት ሰዎች ጋር እኔ አብሬ መዋል ያው በኋላ እንዳትገናኙ ሰብ እያለች ነው እኮ። ስልኬን እሱ ጋር ጭራሽ ስልኬን ወሰደው ችግር እኮ። እሺ ጥሩ። በኋላ ተቀብሉኛላችሁ እኔ ብዙ ስልክ ስላለኝ አንቺ ምንድን ነው? ቆይ ስልክሽ ነው? ስጣት በቃ። ስልክ አ አጥፍቶታል። ነገር ካለሽ ነገር ችግር የለውም። ነው እንደዚህ ነው። ተወን። ሳሚሻ ሳሚሻ፣ ይህ እኮ ነው ብራዘር። ወንድ ልጅ ሳይውል ሳያድር ብድሩ መመለስ አለበት። አንቺ ፕራንክ ስታደርጊ ሁሉ ነገር ቀላል ነው፣ እኔ ሳደርግ ግን እንደዚህ ነው የሚዞርብሽ። አረ እባክሽ ነይ፣ ሰላም በያቸው። እግዚአብሔርን አልሰማሽም ለሽ ሰላም ባያችሁ ነው። ፍራንክ የለም። ለምን አሁን ፍራንክ ነው ብላ ልታሳምነኝ ነው? ሶሪ ባያቸው፣ አላጠፋም ብለሽ ብዙ ስለተጋጠች። ሶሪ ባያቸው፣ አላወራም። የምርም ነው ጓደኝነታችን የተቋረጠ አላወራም። ምን እንዴ! እቺ እና እንደዚህ መጀመሪያ ግን በቃ ፒስ ቪክቶሪ ትባላለች፣ ጓደኛችን ናት። ታወቂ አትወቃ። እኔ እኮ ፍቅረኛ እንዳለህ አያውቅም። ፍቅረኛ ናት። አረ አደለችም፣ ጓደኛችን ናት። እንዴ ምን ልሽ ነው? አስጨንቂያት ነው። ለዛሬ ያንተ ጓደኛ ናት? አዎ፣ ለዛሬ አስጨንቂያት ማለት ነው። ለዛሬ ተባበሪ። አንድ ቀን ከየት አገኘኸው? እሱ በቀደም ኢንስታግራም ፎሎ ተደራርገን ነበር። ከዛ ዛ ላይ አወራሁት ምናምን እና ጨራረስን። ሳሚሻ በራዘር በራዘር በራዘር በእግሬ ላጨብጭብላችሁ አባቴ እንችላለን ምን ትያለሽ የተሰማሽን ብቻ ኤክስፕሌን አድርጊና የእኔ ነገር ግን አሰማም አላጠፋም ወይኔ ጉድ እንዲህ ነው የምትከራከር ግን እግዚአብሔር አላጠፋም ፒስ በያቸውና ሰላም ፈጥረን አብረን እንሄዳ ሄለን ቪክቶሪያ ታውቂው እሱን እንዳትል ምን እየተዋወቀው ነገር የለም። ምን ተሰማሽ? የአንቁም ነገር የምር ቢሆን ኑሮ ምንድን ነበር? ፊል የምታለኝ? ምን ፊል አላረግም። እሱንም ብሎክ አንተንም ብሎክ አደረጋሽ። እሷን አላውቃትም፣ መንገድ ላይ ሳይ ከእግር እስከ ጭንቅላት ገላም እችላለሁ። በስመ አብ ወመንፈስ ቅዱስ፣ ምን ይባላል አሁን? የምር እንደዛ ነው ማረገው። እኔ እንደዚህ አይነት ነገር አለ ድማ እስኪ በራስሽ አስቢው። ይሄ ከሆነ ሰው ጋር አሁን እኔ እና አንቺ ጓደኛ ሆነን ምናምን እኔ እና አንቺ አብረን ተነጋግረን እየሰራነው ቪዲዮ እሱ መጥቶ ፍቅረኛ ይሄ ከአንቺ ጋር እንድትሰራ አልፈልግም ቪዲዮን አጥፊ ሲልሽ አስቢው። ምክንያቱም ፍቅረኛ ካለሽ ነገራቶችን አስበሽ ምናምን ነው የምትሰሪው። በአንድ ቪዲዮ ደግሞ የምትለይ ፍቅረኛ ምንድነው? መንገዱን ጨርቅ ያድርግልሽ ብሎ መሸኘት ነው እንጂ ምን ትተ ነው። ስለዚህ ባንድ ቪዲዮ ሳሚ ለፍቅረኛ ይጠነቀቃል ባንድ ቪዲዮም ቢሆን ለማንኛውም ውድ ቤተሰቦቻችን የምር በድጋሚ ቴንኪ ሶማች የአራዳ ልጆች ቪክቶሪዬ፣ እኔ እና ቴንኪ ሶማች በድጋሚ ቤተሰቦች ያበደ ቪዲዮ ነበር። ሄዱንም ሰይድኞች የአራዳ እና ዘናፈታ እንዳላችሁበት የሄለንም መንጨርጨር እንዳያችሁበት እርግጠኞች ነን። ያበደ ቪዲዮ ነበር። እንዳያሰብኩትን የመጣልኝ እውነት ለመናገር እና የዛሬው ቪዲዮ ይህን ይመስል ነበረ። እስከ መጨረሻው ስለተከታተላችሁን እናመሰግናለን። ይመቻል